አዲስ አበባ አቅራቢያ እየተሰራ ያለው አስደናቂ ምስጢራዊ ከተማ አየር መንገዱ 8 ቢሊዮን ዶላር ከፈለበት። ባለፉት 6 ዓመታት በኢትዮጵያ ግዙፍ አስደናቂ ፕሮጀክቶች እየተሰሩ ነው። በተለይም በመዲኗ አዲስ አበባና በዙሪያዋ እጅን በአፍ የሚያስጭኑ አጃኢበኛ ስራዎች በመሰራት ላይ ይገኛሉ። የአቃቂው ግዙፍ ፕሮጀክት እዚህ ጋር የሚጠቀስ ነው። አሁን ደግሞ መንግስት በአዲስ አበባ በቅርብ ርቀት ላይ በ8 ቢሊዮን ዶላር አንድ ግዙፍ ከተማን እየከተመ ነው። አየር መንገዱ ይህን አዲስ ከተማ በ8 ቢሊዮን ዶላር ገዝቶታል። ረብጣ ዶላሮች ፈሰስ የተደረጉበት ይህ ሚስጥራዊ ከተማ ከአዲስ አበባ ጋር በባቡር የሚያገናኝ ሀዲድም እየተሰራለት ይገኛል። የኢትዮጵያ ትንሣኤ ቀርቧል ያስባለው የዚህ ግዙፍ ከተማ ግንባታ ጉዳይ ምዕራባውያኑን ሳይቀር እያስደነቀ ይገኛል። ቢቢሲ፣ ብሉምበርግ አሶሼትድ ፕሬስን የመሳሰሉ ዓለም አቀፍ መገናኛ ብዙኃን ኢትዮጵያ እየገነባቸው ስላለው ስለዚህ አስደናቂ ከተማ ግርምት የተሞላ ዘገባን እያሰራጩ ነው። 2500 አባወራዎች ብቻ የሚኖሩበት ይህ ትንሽ መንደር ዛሬ በኢትዮጵያ የትንሣኤ ጉዞ ቀን ወጥቶለት የሚጎበኝ ከተማ ሊሆን ተቃርቧል። ግንባታው ሁለት ዓመት ባልሞላ ጊዜ ውስጥ ይጠናቀቃል። ስለዚህ አስደናቂ የከተማ ግንባታ ያልተሰሙ አስገራሚ እውነታዎችን እንነግራችኋለን። ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው። በእርግጥም ኢትዮጵያ እንደ አበባ እየፈካች እያበበች ነው። ፈገግም እያለች ነው። በጠቅላው አንደበት የሐሽሽ መንደር የተባለው ካዛንቺስ አይነ ግቡ ሆኖ ሌላ ሰፈር ሌላ መንደር ሆኖ ተገንብቷል። ጫካ ብቻ የነበረው እንጦጦም አምሮበት የአዲስ አበባ መዋቢያ ከሆነ ከረምረም አለ። አሁን ደግሞ ለአዲስ አበባ ተጨማሪ ጌጥና ድባብ ይሆናል የተባለለት ግዙፍ የከተማ ፕሮጀክት እየተሰራ ነው። ግንባታው ስምንት ቢሊዮን ዶላር ይፈጃል የተባለም ሲሆን ካሁኑ የበርካቶችን ልብ ሰውሯል። የከተማው ግንባታ በዋናነት ለአየር ማረፊያነት እንዲያገለግሉን የተሰራ ቢሆንም ግዙፍ ከተማን ይፈጥራል ነው የተባለው። ነገሩ እንዲህ ነው። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ አዲስ የአየር ማረፊያ እያስገነባ ሲሆን 2500 አባወራዎችም ይነሳሉ። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደሚሉት የኢትዮጵያ አየር መንገድ ለሚያስነሳቸው ለእነዚህ 2500 አባወራዎች መኖሪያ ቤቶችን እንደሚገነባእና ና በሚቀጥለው ዓመት ህዳሩን እንደሚያስረክብ እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተናግረዋል። ስራ አስፈጻሚው አየር መንገዱ ለሚያስነሳቸው አባወራዎች 2500ና ከዚያ በላይ ቤቶች እንደሚገነባ የገለጹ ሲሆን በዚህም ለቱሪስቶች ምቹ የሆነ መንደርና ከተማ ይፈጠራል ነው ያሉት። አየር መንገዱ በቢሾፍቱ አቅራቢያ አቡሴራ አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያ በሚቀጥለው ዓመት ህዳር ወር ይጀመራልም ነው ያሉት። በቢሾፍቱ አቅራቢያ ይገነባል የተባሉ ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ ሲሆን ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው ይዛወራሉ። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ ነው የተናገሩት። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከአራት ዓመታት በኋላ የሚጠናቀቅ መሆኑና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆንም ነው የተነገረው። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በአመት 110 ሚሊዮን መንገደኞችን እንደሚያስተናግድም ታውቋል። ዋና ስራ አስፈጻሚው አቶ መስፍንጣ ሰው እንደሚሉት በሁለት ምዕራፍ ግንባታው የሚከናወን ይሆናል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል በማለት ለቢቢሲ ተናግሯል። ለዓመታት በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆይም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ ደርሷል። ይህ ግዙፍ የአየር መንገድ 1.1 ሚሊዮን ስኩዌር ሜትር ላይ የሚያርፍ የመንገደኞች ተርሚናል፣ እንዲሁም ደግሞ 126190 ስኩዌር ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት፣ 100000 ስኩዌር ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚይዝም ተረጋግጧል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝም ተረጋግጧል። አስደናቂ ነው። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውልም የሰባት ነጥብ ስምንት ቢሊዮን ዶላር ስምምነትን ተፈራርሟል። የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው ከቢቢሲ ጋር ባደረጉት አንድ ቃለ ምልልሳቸው የኢትዮጵያ አየር መንገድ ወደ አፍሪካ ሀገራት ለሚያደርጋቸው በረራዎች ከፍተኛ ክፍያ የሚጠይቀው በአስተናጋጅ አገራት ከፍተኛ ክፍያና በነዳጅ ወጪ ምክንያት እንደሆነም ያክላሉ። አየር መንገዱ ማላዊ፣ ቶጎና ዛምቢያን ከመሳሰሉ አየር መንገዶች ጋር በሽርክናም እየሰራ ይገኛል። አየር መንገዱ ከተለያዩ አፍሪካ ሀገራት ጋር በሽርክና እየሰራ እንዲሁም የበረራ መስመሮቹ ከፍተኛ ሆነው በእነዚህ መስመሮች ላይ የበረራ ዋጋው ከፍተኛ የሆነው ለምንድን ነው? በሚል ጥያቄ የቀረበላቸው ስራ አስፈጻሚው አስተናጋጅ ሀገራት ከፍተኛ ክፍያ መጠየቃቸውን በመግለጽ አማካኙ የአፍሪካ የነዳጅ ዋጋ ከፍተኛ ነው ይላሉ። ለጥቀውም በዚህ የተነሳ ከመካከለኛው ምስራቅ፣ አውሮፓና ኤዥያ ጋር ሲነጻጸር ከፍ ያለ መሆኑን በምክንያትነት ተጠቅሷል። አዲስ የሚገነባው አየር ማረፊያና መንደር ግን ይህንን ክፍያ እንደሚያስቀር ነው የተዘገበው። ተመገበው በሌሎች አካባቢዎች የማይደረገውና በአፍሪካ አየር መንገዶች ላይ የሚጣለው ታክስም የቲኬት ዋጋን ማናሩን ተናግሯል። አየር መንገዱ በባለፈው የበጀት አመት 7 ቢሊዮን ዶላር ገቢ አግኝቷል። ከ10 አመት በፊት በወጣው ዕቅድ መሰረት በዘንድሮ በጀት አመት 10 ቢሊዮን ዶላር ለማግኘት ቢያቅድም ገቢው 8 ቢሊዮን ዶላር እንደሚደርስ ተገምቷል። በአውሮፕላኖችና በመዳረሻ አገራት ቁጥር ደግሞ በ2025 ግቡን ማሳካቱን ይፋ አድርጓል። ከዚህ በተጨማሪም የኢትዮጵያ አየር መንገድ በቅርቡ ከቦይንግ 67 አውሮፕላኖችን ለመግዛት አዟል። አየር መንገዱ ከጥቂት ዓመታት በፊት ከአዲስ አበባ ወደ ናይሮቢ በመብረር ላይ የነበረውን ቦይንግ 733 ማክስ 8 አውሮፕላኑ ተከስክሶ ሁሉም ተጓዦች እና የበረራ ሰራተኞች ህይወታቸው ቢያልፍም ከቦይንግ ጋር ያለውን ግንኙነት ግን አጠናክሮ ቀጥሏል። ግንኙነቱ አውሮፕላኖችን ከመግዛት ያለፈ ነው የሚሉት ዋና ስራ አስፈጻሚው፣ ከነዚህም መካከል አንዳንድ የአውሮፕላን አካላት በኢትዮጵያ ተመርተው ቦይንግ አዳዲስ አውሮፕላኖችን ሲያመርት የሚጠቀምባቸው ጭምር በመሆናቸው ግንኙነታችን በጣም ጠንካራ ነው በማለት ተናግረዋል። ከ78 ዓመታት በላይ ያስቆጠረው የኢትዮጵያ ኩራት የሆነው የኢትዮጵያ አየር መንገድ ከ150 በላይ የዘመናዊ አውሮፕላኖች ባለቤት ነው። አንድ መቶ አዳዲስ አውሮፕላኖችንም አዟል። ወደ 142 ዓለም አቀፍ መዳረሻዎች የሚበረው የኢትዮጵያ አየር መንገድ ከእነዚህ ውስጥ ሰባዎቹ የአፍሪካ ሀገራት ከተሞች ናቸው። ኢትዮጵያ አየር መንገድ ለተከታታይ ስድስት ዓመታት የአፍሪካ ምርጥ አየር መንገድ ከመባል ባለፈ በርካታ ሽልማቶችን ለማግኘት የበቃ የኢትዮጵያ ኩራት የሆነ ግዙፍ ተቋም ነው። የኢትዮጵያ አየር መንገድ አስደናቂ የድል ጉዞ እዚህ ጋር የሚያበቃ አይደለም። አየር መንገዱ በታሪኩ ለመጀመሪያ ጊዜም ግዙፍ 20 አውሮፕላኖችን ለመግዛት ከቦይንግ ጋር ተፈራርሟል እነዚህ ግዙፍ አውሮፕላኖችም በቅርቡ አዲስ አበባ ቦሌ አየር ማረፊያ እንደሚደርሱ ነው መረጃዎቹ የሚያመላክቱት። አውሮፕላኖቹ በርካታ ዘመናዊ የሚባሉ ቴክኖሎጂዎችን እንዳካተቱ የተነገረላቸው ሲሆን አየር መንገዱ ለመግዛት የመግባቢያ ሰነዱን መፈራረሙንና በመግዛቱም ከአፍሪካ ቀዳሚ ያደርገዋል። አውሮፕላኖቹ በሁሉም ሊኖሩ በሚችሉ መቆሚያ ቦታዎች እንዲቆሙ ሆነው ክንፋቸውንና ሞተሮቹ የተሰሩ ሲሆን ቦይንግ በጥገና በኩል ትንሽ ወጪ የሚያስወጣና በአገልግሎት ደግሞ ለረዥም ጊዜ እንዲያገለግል ሆኖ እየተሰራ ነው ለተሳፋሪዎችም የተሻለ ምቾት እንዲሰጥና መስኮቱም ሰፋ ያለ ሆኖ እየተሰራ ነው። አውሮፕላኑ 50 የቢዝነስ መቀመጫዎች፣ 390 የኢኮኖሚ መቀመጫዎች በድምሩ 440 መቀመጫዎች እንዲኖሩት ሆኖ ነው እየተሰራው። ይህም በኢትዮጵያ አየር መንገድ ታሪክ ትልቁ አውሮፕላን እንደሚሆን ተረጋግጧል።